አዳም ረታ እትዬ አባባ፣ አምስቱም ልጆቻቸው፣ እኔ፣ የእኔ ወንድምና እህቴ አስር አኖንም፣ አክስቴ የአክስቴ ሁለት ልጆች አስራ ሶስት አኖንም የትንሹ ጋሼ የትንሹ አጎቴ የእንጀራ ልጅና አጎቴ ራሱ አስራ አምስት አንድ ወዳጄ አስራ ስድስት ቤቱን ሞልተነዋል በአካላቶቻችንና በወሬያችን። ቀኑ ሐምሌ አስራ አምስት ስለሆነ የጋሼ እንጀራ ልጅ ከመጀመሪያ ሚስቱ የወለደው ልደቱን ያከብራል። ቀድሞ ገበያቸውና ኑሯቸው ደና በነበረ ጊዜ የልደት በዓል ለማክበር የማይጠራ የሰፈር ጎረምሳና ጩጬ የማይጠራ የዘመድ አይነትና ጎረቤት አልነበረም። አሁን ሁሉ ነገር በመጠኑ ሆኗል። ወሬው አልቆመም። ወሬው ይፈሳል። ሁላችንም በዚህ ለብ ያለ የድምፅ ፈሳሽ ውስጥ በደስታ እንዋኛለን። ወሬ ወዳለሁ። እዚህ ከተሰበሰበው ውስጥ ወሬ የሚጠላ ያለ አይመስለኝም። አንደኛው አንድ የወሬ አርዕስት ያነሳል፣ ሌላኛው በሌላ በማይገናኝ አርዕስት ይገድለዋል። የእሱ ደግሞ በተራው ሲረሸንበት ሌላ የወሬ ገመድ ይወለድና ከተስማማን አብረን ተባብረን እየፈተልን እየጎነጎን እየገነባን እየካብን እናስረጀውና እንዲህ እንዲህ እያለ ይጠጣል ጠላ፣ ኮካ ኮላ፣ ጠጅ፣ ቢራ ውሃ፣ ሻይ፣ ቡና የምንውጠው ምራቃችንን ሳይጨምር። ሕፃናቱ አራት ናቸው። ጩኸታቸው የተገራ አይደለም። ጋሸን ስለሚወዱትና እንዳሻቸው ስለሚያጫውታቸው እሱ ባለበት ፈርተው አያውቁም። ይበላል ድፎው ዳቦ፣ ኬኩ፣ ብስኩቱ፣ እንጀራ በወጡ፣ ጭኮው የምን ውጠውን ምራቃችንን ሳይጨምር። ከመሃል የአባባ ልጆች የምንላቸው ሁለቱ ሕፃናት መላቀስ ጀመሩ። እየተመታቱ ግራና ቀኝ የደረቀና በምራቅ የራሰ ብስኩት መወራወር ተጀመረ። እነዚህ ሁለቱ ልጆች ጥል የለመዱ ናቸው። አምስት ደቂቃዎች አብረው መቀመጥ የሚችሉ አይደሉም። ሴትና ወንድ ናቸው። አብረው አንድ ቤት ውስጥ እንዴት እንደሚያድሩ ይገርመኛል። ጀመራቸው አለች፣ እትዬ ከተቀመጠችበት ሳትነሳ። አባባ ስለለመዱት ይስቃሉ። አባባ ሲስቁ ድምፃቸው አይሰማም። ቀስ እያሉ ጥርሶቻቸውን ገለጥ አድርገው በተቀመጡበት መነቃነቅ ነው። በኮረኮንች መንገድ ላይ የሚጓዝ መኪና ውስጥ የተቀመጡ ይመስላሉ። ቀልዱ ከከረረ በዚሁ አሳሳቃቸው ይቀጥሉና እምባቸው ከሁለቱም አይኖቻቸው በቀስታ መውረድ ይጀምራል። አባባ አንበሳ ገደላችሁት ይባላል። ስቋማ ማታ ላይ የንቴ አስቂያቸው የማላውቀው እኔ ነኝ። ሲያወሩልኝ መስማት ብቻ የሚወዱኝም በዚህ ነው። እሱ ሰው ሲናገር ማቋረጥ አይወድም እባልና እኔ ግን ማውራት ስለሚደክመኝ ነው። አፍ ጥርስ፣ ምላስ፣ አገጭ ጠቅላላ የፊት ጡንቻ፣ አይኖች፣ ግንባር፣ እጅ ወዘተ። እነኝህን ሁሉ በአንድ ጊዜ አነቃንቄ ከኔ ወደ ሌላ ሰው መረጃ ማስተላለፍ አድካሚ ነገር ይሆንብኛል። ያለማውራቴ ምክንያት ግን በተለያዩ ሰዎች የተለያየ ትርጉም ይሰጠዋል። አክስቴ መልኬ በቃኝ ብሎ ነው እያለች ታሽሟጥጠኛለች። ይወጣልኝ አጎዶ አባባ ጨዋ ጨዋነት ነው ይላሉ። ጋሼ ትዕቢት ነው ትዕቢት ነው ይላል። ጓደኛዬ መደበር ይወዳል ደባሪ ነው ይላል። የጓደኛዬ ሴት ጓደኛ ኩራት ኩራት ነው ሲበጣጠስ ትላለች። የጋሸ ሚስት ፍርሃት ፍርሃቱ ነው ትላለች። ብቻ ሺህ ትርጉም ይሰጠዋል። አንዱ የራሱን ትርጉም ለአጭር ጊዜ ይይዝና ካልጣመው ወደ ሌላው ሰው ትርጉም ይሄዳል። የጋሸ ሚስት ሚያዝያ ላይ ፍርሃቱ ነው ትል የነበረው ግንቦት ሲገባ የጋሸን ሐሳብ ተወስድና ትዕቢት ነው እንጂ ትላለች። ከላይ የጠቀስኳቸው ስድስት ትርጉሞች እርስ በርሳቸው የለዋወጡ እንጂ ተገጣጥመው እንኳን ሰባተኛ ትርጉም ፈጥረው አያውቁም። በራሳቸው የስያሜ ቡድን ውስጥ የረኩ ናቸው። ማንም ሰው ያልደረሰበት ትርጉም ግን ሰባተኛው ነው። ይሄም የማውራት ድርጊት ስለሚያደክመኝ ነው። ማውራት ስጀምር ከንፈሮቼ ይከብዱኛል። ድምፄን ከጉሮሮዬ እንደ ዕቃ፣ እንደ ቁም ሳጥን፣ እንዳሎሎ፣ እንደ ምናምን ገፍቼ ማውጣት አለብኝ። ብዙ ጊዜ አይሆንልኝም። ለምሳሌ አጫጭር ቃላቶች ቶሎ ቶሎ ሲወጡ፣ ረጃጅሞቹ ሲጎተቱ ሲንቀራፈፉ ይታወቀኛል። ታዲያ ረጃጅሞቹን ለማውጣት እጆቼን አወዛውዛለው፣ ትከሻዎቼን እንደ ስክስታ አነቃንቃለው። አንዳንዶቹ ቃላቶች አእምሮ፣ የጫካ ውስጥ ያለምንም ዱካ አድራሻቸውን ሳይጠቁሙኝ ይጠፋሉ፣ ተመሳሳያቸውን እንኳን ሳይተኩ። ታዲያ እጆቼን ክንፉን እንደቆሰለ አሞራ እያራገብኩ ስል ውላለው? ከዚያ ከመሃል እንዲህ እየሆንኩ የመናገር ትርጉሙንና ጥቅሙን እጠይቃለው። እያልኩ ለምንድን ነው የምናገረው? ባልናገር ምን ይጎልብኛል? አነጋገሬን ይሄ ሰው አልወደደውም። እግዚአብሔር ለምን መናገርን ፈጠረ? አፌ ለምን ይደርቃል? ይሄ ሰው ወሬ ያገኘው ብሎ ማዳመጡ ነው። የትላንትናው ሰውዬ ለምን ሚስቱን ሰደባት? ጠዋት ፊቴን አልታጥብኩም እንዴ? ጫማዬን ማስጠረግ አለብኝ። ጥርሶቼን አልተፋኩም መሰል፣ እያልኩ እየዳኩ እየተበታተንኩ ከጨዋታው እየራኩ ወደማይሰለቸኝ ሌላ ዓለም እጠፋለሁ። ለዚህም ነው መሰል ወሬ ብዙ ጊዜ አጭር አረፍተ ነገሮቼ ጠንካራና በትርጉም በምስል የታጨቁ የሚሆኑት። የምናገረውን እንዳብራራ ብዙ ጊዜ በሰዎች እጠየቃለሁ። እንደ ጥርስ ተደርድረዋል ብዬ የምለውን ጥሩ ተጫዋች ነው ተብሎ የሚደነቀው ሰው፣ አቤት የተሰበሰበው ሕዝብ ደግሞ በሰልፍ እኮ ነው፣ ጎን ለጎኑ ነው እታች ድረስ አቶ ማናቸው ቤት ድረስ ጉድ ማየት እኮ ነው ይለዋል። አእምሮዬ ኮስተር ብሎ የሚሰራው ስራ ጸጥታ ወይ ማሳጠር ይመስለኛል፣ ወይ እነዚህን ሁለቱን በጸጥታ ማሳጠር። ታዲያ ከመተቸትም ከማንጓጠጥም እያልኩ በጸጥታ አፌን ቆልፌ ወሬ አዳምጣለሁ። የማይስቅ ሰው የለም በሙሉ ይስቃሉ። በሳቁ መሃል ግን እነዚህ ህፃናት ተጣሉ። በዚህ ነጋ ጠባ በሚያሳዩት ጠባያቸው ላይ ሁሉ ሰው የመሰለውን ሐሳብ መሰንዘር ጀመረ። መቼ ነው አንቺ እነዚህ ልጆች የሚሻላቸው? እየተቀናኑ ይሆናላ። ምን ያቀናናቸዋል? አታይም፣ እሱ ጉርጥ የሚመስል ምን ጎደለው? ወንድ ነው ወንድ፣ ወንድ ነው የሚመስለው ንፍጡ። እሷ ንጹህ ቆንጅዬ ናት? እንዲህ እያላችሁ አቀናኑና አጋድሏቸው ያድግባቸዋል አንቺዬ ይህቺ ትንሿ ሁኔታዋ የግርማቸውን ልጅ አይመስልም ግርማቸው ግርማቸው ማን ጎዳ መጣሽ እውነት ሌላ ሌላ ማለት አይደለም ዘር እኮ የሚመጣበት አይታወቅም ምኗ ይመስላል አቋቋሟ አይኗ ፀጉሯ በእተኝ ደግሞ አቋቋም ብሎ ነገር እውነት ከግርማ ጋር ደግሞ ምን አገናኘሽ አንተ ደግሞ ተው። ቆይማ፣ ፎቶ እኮ እዚህ ነበር። ቢኖርስ ትልቁን አይደለም። እሱስ ሕፃን መልኩ ወደ ምን እንደሚለወጥ አይታወቅም። ቢሆንም በአስር ዓመት መልክ ይለያል። ቆይ እስኪ ሌልሽ እስኪ አልበሞችን አምጪ። ሶስት ትላልቅ አልበሞች መጡ። እኔ አልበም እጠላለሁ። አልበም የለኝም። ፎቶ ተነሳውም አልተነሳውም ግድ የለኝም። ምናልባት ጥቅሙን ሳልረዳ ቀርቼ ይሆናል። ያው ጥቅሙ ያለፈውን ማየት ነው አይደል? በሕይወታችን ካሳለፍናቸው በጊዜ በቦታ ከተቀጣጠሉ ሲኒማዊ ገጠመኞች ጥቂት አንጓዎችን ሰፋ ባለመልክ ትውስታን ይወክላሉ ብሎ በማመን ካሜራ በተባለ ዕቃ ቀርጾ ማስቀረት ማለት ነው አይደል? እኔ ያንን አልፈልግ ይሆናል ወይ አያስደስተኝም መሰል። ከትላንት የሚቀረኝ ምንድን ነው? እዚህ የልደት ግብዣ ላይ እንኳን ካሜራ ሲብለጨለጭ እጠላለሁ። እኔ ላንሳ እኔ ልነሳ ሲፎካከሩ ያበሽቁኛል። ከዚህ ምን እንደሚቀር አላውቅም። አንዱ የልደት ቀን ከሌላው ጋር ይመሳሰላል። ያው እንዳይም ታታ በሀያኛው የልደት ቀን በሀያ አንደኛው የልደት ቀን እየተባለ ጀርባው ላይ ካልተጻፈ አልበሞቹ ወጡ። የተጠቀሰችው ልጅ ትኖርበታለች ተብሎ የተገመተው በነሲብ ተመረጠና ወጣ። ቢጫ የላስቲክ አልበም ነው። የቤተሰብ አልበም ሁለት የሚል ከውጭ ደረቱ ላይ ተጽፏል። ይህ አርዕስት ለምን አስፈለገ? ምናልባት አልበም ሕሊናችን ውስጥ ሲተረጎም የፎቶ መጽሐፍ ማለት ይሆናል። መጽሐፍ ደግሞ አርዕስት አለው። አጠራረዙና አገላለጡም እንደ መጽሐፍ ነው። ሁለተኛው ቅጽ ተከፈተ። እትዬ የፎቶውን ገጾች ቶሎ ቶሎ ካገላበጠች በኋላ በደንብ ታውቀዋለች። አልበሙን ከመሃል ላይ ይዛ ዘረጋችውና ይኸው አለች። መዓት አንገቶች ሲያሰጓ ያለው እኔ ጠላዬን አለቀኩም። ጠላ ወዳለው በተለይ ጥቁር ጠላ መረር ያለ ምናልባት ዝምታዬን ስለሚያዳብርልኝ ይሆናል። ማዳበር ብቻ ሳይሆን ያጣፍጠዋል። እያዛጋው እውጣለው ጸጥታዬን ጠላይንም። ሚሊዮን ብር ሰጥተን አሜሪካ ፍሎሪዳ አሁኑኑ በነፃ እንላክህ ቢሉኝ መጀመሪያ ጠላይን ልጨርስ ነው የምላቸው። ያች ትልጋሽ ብላ ጠቆመች አንዷ ጋሼ አልበሙን በቸልታ ወሰደ። ፎቶውን ገና ሲያይ አይኑን በልጠጥ አደረገ። የሚገርም ፎቶ መሆኑ ገባኝ። ጓጓው መነጋገር አምጡ ሌው ማለት ብቻ ሳይሆን መነቃነቅ እንኳ ከብዶኛል። ጠላው ይሆን ይሆናል። ሁሉ ሰው ፎቶውን በየተራ እያየ አደነቃት። አንቺ ኔቼ የምታምር ነገር አይደለች። ደግሞ ይማሰላሉ ትላላችሁ፣ ምናቸው ይማሰላል? የእናት ነገር ከሰው ዘር የተወለደችም አትመስል። በጣም ነው የምታምረው። ሺዝ ቢዩቲ። ቦይፍሬንዷ የታደለ ነው። ቦይፍሬንድ የላትም። ውሸት። እንዲህ ያለ ነገር አታውቅም። ድሮ ከሁለት ዓመት በፊት አንድ ጉርድርድ ያለ ባሪያ ነገር ጋር ስትወጣ ነበር። ተለያዩ። የላትም። ቆንጆ ናት አይደል? በጣም። መጨረሻ ላይ ተራው ደረሰኝ። ከአንዷ ትንሽ ልጅ ስትደባደብ ከነበረችው አልበሙን ተቀበልኩና የሚወራለትን ፎቶ አየሁት። እውነትም ፎቶ ላይ ያለችውን ልጅ ማየት ራሱ ደስታን ማየት ነው። በአካል ተከስቶ የዚህ አይነት እንግዳ አይነት ቁንጅና ይኖራል ብሎ መገመት ያዳግታል። ፎቶው ባለቀለም ነው። ትልቅነቱ ዘጠኝ ሴንቲሜትር በአስር ሴንቲሜትር ይሆናል። የፎቶው ቀለም ጊዜ ገና አላደበዘዘውም። ልጅቷ መደገፊያ ያለው ወንበር ላይ ተቀምጣለች። የወንበሩ እንጨት እንግዳ አይነት ቀለም አለው። የሚያማምሩ እጆቿን መደገፊያዎቹ ላይ ጣል ጣል አድርጋቸዋለች። የወንበሩ እግሮች ጫፎች ሳር ውስጥ ገብተው አይታዩኝም። ከጀርባዋ ሮዝ ቀለም ያላቸው ጽጌረዳዎች ከዳር ዳር እንደ እድሞ ተጋርደዋል። ከዚህ የጽጌረዳ እድሞ በላይ ነጣ ያለ ሰማይ ይታያል። ዙሪያዋ መሬቱ ሳር ነው፣ በከፊል የደረቀ በከፊል አረንጓዴ። እሷ ጠይም ናት። ቅላት የተቀላቀለበት ጠይም። ከንፈሮቿ ጢቅ ያሉ ሊፈነዱ የደረሱ ናቸው። ባት ስቅም ጉንጮቿ ላይ ደብዘዝ ብሎ የሚታይ ብትፍለቀለቅ በድምቀት የሚሰረጎድ ረባዳ አለ። አፍንጫዋ ቀጥ ብሎ ወርዶ ጫፉ ላይ ሲደርስ ላመል ቀና ይላል። አይኖቿ ትላልቅና መውጣት የፈለጉ የሚመስሉ ናቸው። አስተያየቷ ውስጥ ፈገግታ የዋህነት፣ አትንኩኝ ነገር እያየኝ ሙት፣ ጨካኝ ቆንጆ ነኝ የሚነበብበት አይነት ነው። ሱዳሱድ ቅንድቦቿ ጢም ያሉ ናቸው። ግንባሯ ሰፋ ያለ ቸርነት የሚጋብዝ ነው። የሚሳም ግንባር ነው። የሚነካ ግንባር ነው። የወርቅ መስቀል፣ የአልማዝ መስቀል፣ ሜሮን የተነሰነሰበት መቅደስ ብቻ መሳም እንደሚገባው ነው። ከፊሉ ግንባሯ ላይ ደግሞ እየተጠቀለለ የሚያንጸባርቅ ጸጉሯ የኑግ ፈትል የሚመስል ጸጉሯ፣ ጆሮዎቿም በዚህ በሰከረ ሀሯ ተጋርደው አይታዩም። አንገቷ ብቻ ከዚህ ጥቁር ግንፍልፍል ያለ ቄጠማ መሃል እንደ ሰንደቅ ተመዞ ወጥቷል። ቀሚሷ ቀይ ነው። ስስነውም መሰል የሁለቱን ጭኖቿን ቅርጽ አውጥቷቸዋል። ይስባሉ። ጫማዋ ነጭ ነው። እግሯ የተወለወለ ምሽት ይመስላል። አንድ እግሯን ሌላ እግሯ ላይ ስላደራረበች የሚታየኝ በግልጽ አንዱ ብቻ ነው። ቅጥነቱን በልክ ነው ነጭ ሸሚዟ ነፋስ እያነቃነቀው ነበር መሰለኝ። ሲውለበለብ ለበለብ በፎቶግራፍ አንሺው ተይዟል። የወንበሩ ቀይ ቀለም ከቀሚሷ የዘነበ ይመስላል። የጫማዋ ነጭ ቀለም ከሸሚዟ የዘነበ ይመስላል። ግራ ጣቶቿ ላይ ሁለት ቀለበቶች አሉ። አንዱ ቀጭን ክብ፣ ሁለተኛው ባለፈርጥ ክብ። ፈርጧ እንደ ንጋት ኮከብ ይሰራታል። እነዚህና ሌሎች ዝርዝር ውበቶቿ ተጠረቃቅመው በህብረት የሚናገሩትና የሚያንጸባርቁት ቋንቋ የማይገልጸው ድባብ አለ። ዝም የሚያሰኝ፣ ደስ የሚያሰኝ። ለምን አትኩራ፣ አትኩራ! እንዴ፣ እንዴ! የምታምር ረቂቅ ነገር እንስቶች፣ ሰማይ ላይ ተሰቅላ። ምን ነው አንተ፣ በጣም አየሃት አለጋሼ በማፈር ሳኩ። ሰማሽ አንቺ፣ በስንዱ ፎቶ ፍቅር ሳያዝ አይቀርም አለጋሼ። ሕፃናቱ ሁሉ አዩኝ። አልበሙን ጠረጴዛ ላይ መልሼ እንደገና አልኩ፣ የምን ሃሃ ነው? ቆንጆ ናት አይደለም አለች አክስቴ። መዋሸት አልችልም በጣም አልኳት። አአ ታዲያ ምን ያስጠብቃል? አለች አክስቴ። የዚህ አይነት ነገር ትወዳለች። በቤተሰብ ወንድ እንደምትወድ እናውቃለን። ወንድ ደግሞ በምትኩ ሴት ሲወድ ትወዳለች። ከባሏ በስተቀር ዕድሜዋ ከኛ ብዙ ቢበልጥም፣ የዚህ አይነት ወሬ ሲወራ ያለ ማፈር ያለ መግደርደር ከልቧ ትሳተፋለች። ቤቷ ውስጥ ትልቁ ረብሻ የሚነሳው በዚህ ጉዳይ ላይ ነው። አታርፍም፣ ባሏን እየጨቀጨቀች እቤት አስራ እሷ በከተማው ወረዳዎች የወንድ ቁንጅና ስትለካ ትውላለች። በዚህ ተራ ጸባይዋ ባሏን ይቅርና እኛን አስመርራለች። ፎቶ ላይ ያለችው ልጅና አሁን እቤት ውስጥ የተጣላችው ልጅ ይመሳሰላሉ ሲባል ሁላችንም ነገር እንደተጀመረ በትንሹ ጠርጥረን ነበር። ምን ያድርግ ነው የምትየው? አንቺ ደሞ አላአባባ የአብስላታ ይቺ ቆንጆ ስንት ፈላጊ ያላት መሃል ገብቶ እንዲጠፋ ነው። እሱ እሱን አታውቀውማ። እንዴት ምን ሚስጥር አለ ማናውቀው? ካፉ ቃል አይወጣ። ሴት የሚያያትን ሳይሆን የሚያወራትን ነው ምትወድ። አታውቀውማ። ለሴት አፉ የማይከፈት አለ? ወዳጅ እንዳለውስ ልታጣየው ነው። ቢደረብ ምን አለበት? ትዳር አለያዘ ጎረምሳ ነው። ለቁንጅና ሲያንሳታል እንዴ። እሱ ካልፈለገስ ካልፈለገ ፎቶውን ሊበላው ደርሶ በላምጣውት ያልበሙን። በእርግጥ ልበላት የደረስኩ መስዬ እንዲህ ዐይነቷን የማይመኛት አለ? በጠላው የተደበረው ሰውነቴ ሲነቃቃ ይታወቀኛል ድሮ በመጀመሪያ ልጃገረድ ስስም የሆንኩት አይነት ይህችን ግን በምስሏ ብቻ ፖስተሯ በከተማ ዙሪያ መለጠፍ ያለባት ናት በአደባባይ በህንፃ ላይ በመታጠቢያ ቤት ግድግዳ ላይ አስቀያሚና ጉረኛ ሴቶች መኝታ ቤት አውቶቡስ ላይ ፎቶግራፏ በትንሹ እየተሰራ ብዕር ላይ ደብተር ላይ ብርጭቆ ላይ እሁድ እሁድ እንደ ንቅሳት ግንባራችን ላይ ሸሚዛችን ላይ ካናቴራችን ላይ መኪናችን መስኮት ላይ ታክሲዎች ውስጥ ጠረጴዛችን፣ ሹካችን፣ ጭልፋችን፣ ማንኪያችን እነዚህ ሁሉ ላይ ፍጹምነት የተገነባባት ናት። የት ነው የምትኖረው? አለች አክስቴ። እውነት ነው የት ነው የምትኖረው? አልኩ። በጠላ ያላበው እጄን እያነሳሁ ጎረቤት ነን። ጎረቤት አይቻት አላውቅም። አንተን ትጠብቀሃለች እንዴ? እሷ ከቤቷ ማትወጣ። ፎቶውን የተነሳችሁ የታውቃለሁ። እናቷ ወዳጀ ናቸው። እቤታቸው እጄ ነበር። የዚህ አይነት ሁለት ፎቶግራፍ ነበሩ። አንዱን ይዤው መጣሁ። ላገናኝህ እንዴ? አለችኝ ፊቷ ፌዝ ለብሶ የትኛው ቤት ነው የምትኖረው? በላይ በኩል አጥር ላጥር ነን። ላስተዋውቅህ? ልጥራልህ? ጥሪለት። ይሄ ሴራ ነው አለ አባባ። አክስቴ ሳታወላውል ወዲያው ከተቀመጠችበት ተነስታ ወደ ውጭ ወጣች። ይህች እኮ እብድ ናት ታደርጋለች አለጋሽ እኔ ለገርል ፍሬንድ ነው የምነግራት። በሄድክበት ፎቶ እያየ ሴት አገናኙ ትላለህ አለ ጓደኛዬ ዝም። ይቺ ሴት አይደለችም፣ ወሬኛ ጓደኛውን እንዲህ ነበር የሚላት። ሲጀምሩ አለ ጓደኛ፣ ሴት አይደለሽም ይላት ነበር። ታዲያ ምንድናት የሚለው ጠየቀ ጋሼ መላክነሽ ይላት ነበር አለ ጓደኛ። እንዲህ አወራል አለ ጋሽ። አታውቀውም አንተ አለ ጓደኛዬ፣ ወደ ጆሮ ቀረብ ብሎ በማቃጠር ፈጆ አይደል? አለ እኔ ጨዋነኝ አልኩ። እና ያለን እስኪ የሚያደርገውን ልጅቷ ትገኝና። አላባባ ብዙ ሳትቆይ አክስቴ ተመልሳ መጣች። ምን ነው በቶሎ ልጅቷ ዘጋችሽ እንዴ? አለጋሼ፣ ማ እኔን ልዘጋ ትመጣለች? አሁን ፀጉሯን እየተሰራች ነው። ምን አልሻት? ምን እላታለሁ? ኬክ በይ አልኳት። ጠላ ጠጭ ምናምን ምናምን ከጣፊ። ታዲያ ምን ሊባል ነው? አጅሬ ካወቀበት ያብስል። በል እንግዲህ አጅሬ ጠላሃን ቀነስ አድርግ። እሱ አሁን ጠስጥዞ ጠላ ያስጠጣታል። እስኪና ያለን እሱ አጠላ የምትጠጣ አይመስለኝም። ለምን? ፈረንጅ አይደለችም እኮ። ፈረንጃ አይጠጣም እንዴ? ድብና እርጎ ነው የሚጠጣው? እንዴ! አንድ ጊዜ ያማን ነው እርዳታ ማስተባበሪያ የሚሰራ አንድ ፈረንጅ አምጥቶ፣ ስዊድናዊ ነው አለኝ። እንዴ! ከእኛ ባሰ ሲጠጣ። ከማን? ያው ከገብስ ነው የሚሰራው እኮ የእኛን፣ የእኛን እንደው ጠቢብ ጠፍቶ ነው እንጂ የሚያሳምረው። ቤቱ ውስጥ ያለው ሰው በሙሉ በወሬው ሌላ ቅርንጫፍ ተጠምዶ የልጅቷ ነገር ተረሳ። ባይረሳም ደረጃው ዝቅ ተደረገ። እኔ ውስጥ ግን ከነ ወንበሯና ከነ ቀሚሷ እንዳለች ነው የገባችው። በሀሳቤ ስትመጣ የማንቆረቁረው የሚያስደስት ወሬ መርጣለው። የሚያዝናናት፣ የሚያጫውታት፣ የሚያስቃት፣ የጨዋታ ውሸት፣ የጨዋታ እውነት ኃጢአትና ቅድስና ደባልቄ እነግራታለሁ። በትንሽ በትንሽ ጠላ በጉሮሯ እየደፋው አደበዛታለሁ። አእምሮዋ እንዲከፋፈት አእምሮዋ ውስጥ ገብቼም ውስጡ የራሴን ሰቀላ እሰራለሁ። ሌሎች ወንዶች የገነቧቸው ትንንሽ ጎጆዎች ካሉ እነሱን እየናድኩ ከእሷ ጋር እየለዋወጥን የምንቀመጥባቸው ብዙ ቀያይ ወንበሮች ይደረድራለሁ። አምሮዋ ውስጥ ደመና ያላጠላበት ሰማይ ከዋክብቶቹ የተበለጠጡበትና የሚቆጠሩበት ሰማይ ሲመሽ በማዕልትም ቀና ስትል የማርን ክብል የመሰለች ፀሐይ እንድታይ፣ ከአንዱ ጥግ ወደ አንዱ ጥግ በጠረኔ የሰከረ ወንዝ አፈሳለው። ከሌላው ወደ ሌላው ጥግ ጸጉሯን የመሰለ ጥቁር ባህር አቆማለው። እነዚህ እንዲቀላቀሉ የሐይቅ ጉድጓድ እሠራላችኋለሁ። የራሳችንን ነፋስ አነፍሳለሁ። የምተክለው አሪቲ፣ ጤና አዳም፣ ጽጌረዳና ጠጀ ሳር ነው። ጭኗን የምቀባት ምርጥ የሰንደል ሽቱ ነው። ሰውነቷን የምዳብሰው ታጥቦ በጸዳ ጸርቶም በለሰለሰ ቀኝ እጄ ብቻ ነው። በዚህ አዳራሽ ራቁታችንን እንራመዳለን። እሷም እግሮቼን እኔም ጸጉሯን እለብሳለሁ። የሴት ጓደኛዬ ከጭንቅላቴ ውስጥ በጆሮ አድርጋ በጀርባዬ በሱሬ እግር በኩል እውጭ እዚህ ሳሎኑ መሃል ወለል ላይ ወድቃለች። የሚያልፈው የሚያገድመው ይረግጣታል። ይሄ መክዳት አይደለም፣ የጣዕም ለውጥ ነው። ሴት ጓደኛዬን የበለጠች ሌላ ሴት ብትመጣና አቆራርጬ ብሸጋገር ከዳ አይባልም። የጣዕም ለውጥ ነው። የሚወደስ የሚደነቅ ሽግግር ነው። አንድ ሰዓት ይሆናል ማለት ከአንድ ሰዓት በኋላ በሩ ተንኳኳና ተከፈተ። ነጠላ የደረበች የሚያምር ፊቷንና ውብ እግሮቿን እያሳየች ልጅቷ ብቅ አለች። መፍሰስና መራመድ በሚመስል እንቅስቃሴ አክስቴ አጠገብ ሂዳ ተቀመጠች። አክስቴ በጎን እኔን አየችኝ። ልጅቷ ነጠላዋን እያመቻቸች መናገር ጀመረችና በሆነ የወፍ በመሰለ ድምፅ ሳቀች። የተናገረችውንም አልሰማሁም። የተቀመጥኩበት ወንበር ላይ ተሰፍቼ የቀረው። በዚች ምድር ስኖር እንደዚያ የተቀናበረ ድምፅ፣ እንደዚያ ፈራርሶ የሚጥል ሳቅና ጥርሶች አላየሁም። እንኳን ላናግራት ሰላምታ የምልበት ቋንቋ አልነበረኝም። ሰዎች ለእኔ ጠበሳ እንዲመቸኝ ብለው አጠገቤ ወዳለው ሶፋ እንድትቀመጥ ሲመሯትም የነጠላዋ ጠረን፣ የአዲስ ጉንጉኗ ቅርጽ፣ የአንገቷ መስመር እንደ ዮዲት አጠፋኝ፣ እንደ ባቢሎን ተናድኩ። በጎን እግሮቿን ሳይ፣ ስትስቅ የሚሰረጎዱ ጉንጮቿን፣ አይኖቿን ሳይ ሲገለጡ ዓለምን ተሸክመው የሚያነሱ የሚመስሉ የጣቶቿ አርዝመት፣ የዳቦ አቆራረሷ፣ የብርጭቋ አያያዟ ከሌላ ምድር እንደመጣች ነው። ከሌላ ዓለም እንደመጣች ነበር። መሬት ላይ ወድቃ ትንፏቀቅ የነበረችው ጓደኛዬ ፍርሃቴንና መንበጥበጤን አየችና በእግሬ ላይ በጀርባዬ ላይ እየዳየች ወጥታ ጭንቅላቴ ውስጥ እየሳቀች ተኛች። አክስቴ እንኳን ልጅቷን እንዳናግራት ብጠቅሰኝ ብጠቅሰኝ ፍንክች አላልኩም። ፍንክች አባቢለዋ ልጅ ነው የሚሉት። እንኳን መናገሪያ ልሳን ሊኖረኝ ይቅርና ምራቄን በወፍራሙ እየዋጥኩ በዓይኖቼ ብቻ ጠላ ጠጭዋን አዲስ ይቷን ልጅ አብጠለጥላት ጀመር።